ሰላም ሰላም ቤተሰቦች፣ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። የሆነ ቪዲዮ ተቆርጦ በውስጥ ተላከልኝ እና ትላንት እንደነገርኳችሁ ማታ ላይ ያው ምንም ምንም ማየትም መስማትም ስላልፈለግኩ ብዙ ከሚዲያ ያልነበርኩም በቃ የነብሩኬን ቪዲዮ አየው ወጣው ሁሉ አልጨረስኩትም። በቃ ጀመረ አድርጌ ሁሉ ነው የተውኩት የነብሩኬን ቪዲዮ ራሱ ማለት ነው እና አሁን ተቆራርጦ የሆነ ቪዲዮ ደረሰኝ ና ቀላይ ትናንት ቀላይ ያው ሲወራ የነበረውን ነገር ሁላችንም እናውቃለን፣ እናንተም ታውቃላችሁ የኔ ቤተሰቦች ና እኔም ያወራንበት ከኔም ጋር ብዙ ነገር ስላለ ማለት ነው እና ጭራሽ ደግሞ እኔ እኮ የሆነ ችግር ሲፈጠር ወይም ደግሞ በሀይሚና በብሩኬ መካከል ይሆነች ትንሽዬ ክፍተት ስትፈጠር ገብታችሁ ለማስፋፋት በቃ ልክ እንደ ውሃ ልትነዱት፣ በቃ አምቡላንስ እንዴት ነው ውይ የሚለው በቃ ልክ እንደዛ ልታሰፉት፣ በዛሽ ክፍተት ለመግባት ወይም ደግሞ ቀጣልቃ ለመግባት ምናምን የምትፈልጉት ነገር አለና፣ እንግዲህ ስለ ፈላዎቹ ቻናል መቼም ጨረቃ ፋሚሊዎች ማይክ ካለ ብዬ አላስብም። ሀይቤ ከብሩኬ ቤተሰብ። ምክንያቱም ከአሁን በፊት ብሩኬ በነሱ ቻናል ተገኝቶ ስለነሱ ብዙ ነገር አውርቷል። እንዲሁም ደግሞ አበረታቱልኝም ብሎ ሼር አድርጎ ነበር እና እኛም ሄደን ሰብስክራይብ አርጋ ናቸዋል። ሰላም ሰላም፣ እንዴት ናችሁልኝ ውድና የተከበራችሁ የኔ ቤተሰቦች፣ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ናችሁ ፕሊስ ሰብስክራይብ ማድረግ አትርሱ። በሰብስክራይብ አይከፈልበትም፣ ሰብስክራይብ አድርጉ። ምንም ማለት አይደለም፣ ቅንነት ብቻ በቂ ነው። አንድን ሰው ሰብስክራይብ ለማድረግ ና፣ ፕሊስ ሰብስክራይብ አድርጉ እና በፈላዎቹ ቻናል እንግዲህ፣ ብዙ ተናገርኩ ስለ ፈላዎቹ ቻናል። ያው ብሩኬም እንደነገርኳችሁ ገብቶ አበረታቷቸው ብሎ ነበረ፣ ስለ እነሱ ብዙ ነገር ተነግሯል። እውነትም ደግሞ እውነትም ፈላዎች ናቸው። ታዳጊዎች ናቸው። ገና ወደፊት ብዙ የሚሰሩ ልጆች ናቸው። ጎበዞች ናቸው። እና ያው ገና ታዳጊዎች ስለሆኑ ግን በዚህ እድሜያቸው ሰርተው ራሳቸውን ለመለወጥ መሞከራቸው ራሱ ጥሩ ነገር ነው። እና እነዚህ ልጆች እውነትም ይበረታቱ ናቸው። ጎበዞች ናቸው። ነገር ግን ትናንትና አንድት ፈላ ልክ እንደነሱ ገና ከመሬት ያልወጣች ብሩኬን አፈቅረዋለሁ ብላ እያዙ ይለቀቁኝ ስትል ነበረ። በጣም ነው የገረመኝ። ማለት ዝጋድ ወይ እሷ መሆኗ ምናምን አይደለም፣ ግን በቃ በጣም ግርም ያለኝ ነገር ሁሌ ከአሁን በፊት ያቸው የማነቱ ሮዛ የምትባለው ይሁን በሀይሚና በብሩኬ መካከል ፕራንክ ሲሰሩ አይተው ገብተው ገብታ ብዙ ነገር ስታወራ ብሩኬን አፈቅረዋለሁ ብሩኬን አግኝቼዋለሁ ብሩኬ ፍቅረኛ አውርቶኛ እንገለመል እያለች ነገር ልታሰፋ ልታባዛ ሞክራ ነበር። ነገር ግን ያው አልተሳካላትም። ብሩኬንም እናውቀዋለን፣ ጨዋ ልጅ ነው፣ በጣም ቁጥብ ወንድ ነው ብሎ እንደማንም ግልፍጥ አይደለም፣ ስርዓት ያለው ልጅ ነው። መመለስ ባለበት መንገድ መልሶላታል፣ ማናገር ባለበት መንገድ አናግሯታል። ከዛ ውጭ ግን ምንም የተፈጠረ ነገር የለምና በጣም የገረመኝ ደግሞ የዚችኛዋ በመጀመሪያ አንቺ ልጅ ነሽ ወጣት ነሽ በዚህ ዕድሜሽ ተንኮል አታስቢ ገና ታዳጊ ልጅ ነሽ ብዙ ነገር መስራት መለወጥ የምትችል ልጅ ነሽ እና በዚህ ዕድሜሽ ደግሞ እንደዚ አይነት ተንኮል ማሰብ የለብሽም ምክንያቱም እቺ ልጅ በእነሱ መካከል ገባች ማለት ኦሬዲ ነገር ፍለጋ ነው። በቃ ያው በሀይሚና ብሩኬ የሆነ ነገር ላይ ወይም ደግሞ ስለ እነሱ የሆነ ነገር መጥፎ ነገር ያልሆነ ነገር ሲወራ ሰምተሽ እንደዚህ ማለቱ ያው ታንኮል ነው ሌላ ነገር አይደለም። ሁለተኛ ነገር ደግሞ እንደዚህ አይነት ነገር እውነት በዚህ ጉዳይ ያለመናገር ፈልጌ ነበር ግን በቃ ዝም የማትሉበት አጋጣሚ ያለ በጣም ነው የሚገርመው። ሰው በቃ በመካከል ችግር መፍጠር ይፈልጋል። ተንኮል በመሀል በቃ የሆነ ነገር መፍጠር ይፈልጋል። የሆነ ችግር ሲፈጠር ሲጀመር አይሚና ብሩኬ ፍራንክ ነው የተሰራሩት። ትላንትና የብሩኬ መንገዱ ያደረገበት መንገድ የተሳሳተ ቢሆንም ግን ደግሞ እሱም ሰው ነው እንደ ሰው ተሳስቷል። አይሚዬም ደግሞ ትረዳዋለች። ይቅር የምትል ልጅ ናት። ይቅርታ ልብ ያላት ልጅ ናት። ጨዋ ቁጥብ፣ ሴት ናት። ስለዚህ ሀይሚዬ ትረደዋለች ብዬ አስባለሁ። ሌላኛው ሌላኛው ነገር ልነግራችሁ የምፈልገው በተለይ አሁን ላይ ብሩኬን የምትሰደቡ፣ ብሩኬን የምትዘቀዝቁ፣ ያልሆነ ያልሆነ ነገር የምትናገሩ በገዛ እጃችሁ ውርደት አትከናነቡ፣ በገዛ እጃችሁ አትዋረዱ። እውነቴን ነው የምላችሁ፣ ለምመሰላችሁ። ባለፈውም ተናግሯል። እኔና እሷ ሰላም ነን፣ ለምንድን ነው እኛም ምክንያት አድርጋችሁ እናንተ የምትጣሉት እርስ በርስ ብሏል። እዚህ በማያገባችሁ አትግቡ ማለት ነው። የሆነ በቃ በመሀላችሁ ልክ በእኛ መንገድ ተራመዱ አትበሉ። እነዚህ ልጆች ምን ይስሩ ታዲያ? እና ይሄንን ፕራንክ ያደረጉት ተነጋግረው ሊሆን ይችላል፣ በንግግር ሊሆን ይችላል። ለምንድን ነው በዚህ ልክ መሳደብ፣ በዚህ ልክ መዘግዘቅ? እንደ አስተያየት ትክክል አይደለም። አዎ አስተያየት ሰጠንበት በቃ ትክክል አይደለም ብሩክ ያደረገው። በዚህ መንገድ ፕራንክ ማድረግ የለብህም ተባለ በቃ በቂ ነው። ከዛ ሌላ ሌላ ነገሩ ግን አስፈልግም። ምክንያቱም እነሱ ነገ ዞረው አብረው ስለሚሆኑ ማለት ነው። ተነጋግረውም ሊሆኑ ይችላል ሲጀመር ስለዚህ መጥፎ ቃል እላፊ የሆነ ቃል አትናገሩ። ቤተሰብ የውነት ይደብራል። ሁለተኛ ነገር ደግሞ እዛ ጋ ገና ለገናው ተጣልተዋል። እነሱ ብሩኬ የሚቅርታ ይጠይቃለች የሚቅርታ ይጠይቃለች፣ በቃ ሰላም ይፈጠራል፣ እነሱም ወደ ኖርማል ስራቸው። ሲጀመር ደግሞ እንደዚህ አይነት ስራ ካልሰሩ ቻናላቸው አይንቀሳቀስም። ስለዚህ የስሩ በቃ ተዋቸው የስሩ። እንደ አስተያየት ግን ቪዲዮ ይሄ ትክክል አይደለም፣ አልተመቸ ነው ምንም ማለት አይደለም ጥሩ ነው። ለነሱ አስተያየት ስንሰጣቸው ነገ በተሻለ መልኩ እንዲመጡ ያደርጋቸዋል። አስተያየት ጥሩ ነው። ግን ደግሞ የሌለ መሳደብ መዘቅዘቅ በቃ ኧረ በስመ አብ። ይህ የእውነት ማሽቃበጥ ነው የሚመስለው የሆነ ከልክ ያለፈው ማሽቃበጥ ታውቃላችሁ? ልክ በቃ ከሀይሜ በላይ ብሩኬን ብሩኬ በላይ ሀይሚን እኛ እንወዳታለን ወይም ደግሞ እኛ እናውቃለን። ይህማ በሰው ህይወት እኛ እንኖር አስመሰለባችሁ። እና እንደዚህ አታርጉዶቼ ሆነ፣ እንረጋጋ። ለሁሉም ነገር ፕራንክ ሲሰሩ ሃይሚን ሆነ ብሩኬን አስተያየት መስጠት እንዳለ ሆኖ ስድቡ ግን እነሱ ሊያስተካክላቸው ስለማይችል ባትሳደቡ መልካም ነው። ከዛ ውጪ እች ፈላ ግን ገና ልጅ ነሽ። ዳጊ መጀመሪያ ከመሬት ውጪ ተማሪ ትምህርትሽን ትምህርት ላይ አተኩሪ። እሺ፣ አዎ። የብሩኬ አፍቃሪዎች ብዙ ናቸው። ልታፈቅሪው ትችያለሽ። ማግኘት ግን ያው ትንሽ ከበድ ይላል፣ ምክንያቱም ብዙ ናቸው አፍቃሪዎቹ። ስለዚህ እሱ ደግሞ የአንድ ሰው ብቻ ነው ሚ ብቻ ነው።